ሃሮ ደንዲ የመጀመሪያ ደረጃ ትምህርት ቤት ውስጥ እገኛለሁ። ይህ ትምህርት ቤት ከተቋቋመበት ከ1969 ዓ ም ጀምሮ ለአገር ብሎም ለክልል በጎ አስተዋጽኦን ያበረክቱ በርካታ ምሁራኖችን አፍርቷል። ይሁን እንጂ ይህ ትምህርት ቤት ባለፉት አራት አስርት ዓመታት ምንም አይነት ማሻሻያ ሳይደረግለት በመቆየቱ የምትመለከቱትን ገጽታ ሊላበስ ችሏል። ይህም በመማር ማስተማር ሂደት ውስጥ ተማሪዎችንም መምህራኖችንም ሲፈትን ቆይቷል። ደስ አይልም ነበር እና በጣም የሚሞቅ ነበረ። የምንቀመጥበትም ብዙ አይመችም። በቃ ምቾት አልነበረም። አዋራ ነበር። አላበርሲ ሱፊ በሩሰ ረኮ ጉዳቱቱ በመማር ማስተማር ሂደት ውስጥ ትልቅ ተግዳሮት ነበር። የመማሪያ ክፍሎች እጥረት በመኖሩ በአንድ ክፍል ውስጥ ከዘጠና እስከ መቶ አለፈ ሲልም አንድ መቶ አምስት ተማሪዎች ሆነን በአንድ ክፍል ውስጥ እንማር ነበር። በሌላ በኩል ደግሞ የመማሪያ ክፍሎቻችን ንጽህና አልነበራቸውም። በመቀመጫ እጥረት ሳቢያ አንድ ወንበር ላይ አራት ሆነን ተጨናንቀን እንቀመጥ ነበር። በዚህ ላይ አዋራ ተዳምሮ በብዙ እንፈተን ነበር።

የማይበልጥ እዚህ ትምህርት ቤት ውስጥ እናያስተምር ነበረ። አሁን ላይ የዚህ ትምህርት ቤት ታሪክ በምትመለከቱት መልኩ በብዙ ተቀይሯል። የአካባቢውን ስነ ምህዳር እንዲሁም የቤት ግንባታ ጥበብን በተከተለ መልኩ በአልሚ ኮንስትራክሽን አማካኝነት በስድስት ወራት ውስጥ ተጠናቆ ነው። በዚህ መልኩ ወደ መደበኛ የመማር ማስተማር ሂደት ውስጥ የገባው ይህ ተግባር ለመምህራን ለተማሪዎች፣ እንዲሁም ደግሞ ለተማሪ ወላጆች ታላቅ እፎይታን የፈጠረ ነው። ደራይነማ ይጃረም የሰጡ ጉማቲ ሰደርካ መጋላ ስለ እውነት አሁን ላይ የተገነቡልን አዳዲስ የመማሪያ ክፍሎች ደረጃቸው በትልቅ ከተሞችና በከፍተኛ የትምህርት ተቋማት ብቻ የሚገኙ አይነት ናቸው ከቶ በእኛ በሌሎች ገጠር አካባቢዎች እንዲሁም በሄድኩባቸው አጎራባቾች ከተሞች ላይ አልተመለከትኳቸውም የተገነባበት ሁኔታና ጥበብ ፍጥነትና ጥራት እንዲሁም የተሟሉትን ግባቶች በተመለከትኩ ጊዜ እጅግ በጣም ደስ ተሰኝቻለሁ። በትምርቴ ላይ የነበረኝ ተስፋና መነሳሳት በጣም ጨምሯል። አብዲናን ይበርኖ ተፍቀቡ ሚሪኮሌ ባያከ ከእውነት አሲሴራ ይችላል መቀመጫ ማለት ነው። በጣም ያቸግረን ነበራ። አሁን እንዳለ ክላሱ የተሰራ ክላስ ውስጥ ሞልተዋል። አክሰስ ነው መቀመጫ ማለት ነው። ብላክቦርዱ ሞደን የሆነ ሁሉ ነገር ተሰርቶ ለማስተማር ሂደት የሚጠቀም ቆጭ ሁሉ መስፈርቱ ሞልተዋል። ይህ መስል ትምህርት ቤት መሰራት በጣም ደስተኛ ነን። ይህን የሰራልን ሰው እንኳን በጣም ነው የምናመሰግነው። ማናገር ከምችለው በላይ በጣም ደስ ብሎኛል። እንደዚህ ሁኔታ በሚመችበት ቦታ ወይም በከተማ ደረጃ እንደዚህ አይነት ትምህርት ቤት ተገንብቶ አይታይም። ብዙ ቦታ በዩኒቨርሲቲ ደረጃ እንደተሰራ ነው የማየው እና ይህን ማለት ቃላት ያጥረኛል። ይህን ለመግለጽ ማለት ነው። እና በጣም ደስ ብሎኛል። ለዚህ ይሄ የሰሩ ሰዎች ምዝጋና ለነሱ ይሁን። ይሄ ሞቱማ ምዝጋና ይግባ ይግባ። ማንም እ ድሮ ማንም እኛ ያየን ነገር የለም። ስለዚህ መደሰት ሳይሆን መልቀስ አለብኝ። ዛሬ ነበረኝ በጣም መምህራኖች በጣም ስለሚቸገሩ አራት ብሎክ ሰርተዋል። ዋሽንት ቤት ያለው ከዛ በኋላ መምህራኖቹ ጥሩ ቦታ ኖሮ፣ ተማሪው ደግሞ ጥሩ ትምህርት ላይ ካልተማረ ብለን ከሱ ጋር አወራን፣ ቃል ተገባልን። ይሄንን ቃል ብቻ ይን አይደለም ፕሮጀክቱም ከኔ ጋር ሌሊት ከሰራ ይሄንን በየካቲት ግማሽ ላይ ነው ይሄን ስራ መሰረተ ድንጋይ ይጣል ነው። ለሚቀጥለው ለ2018 ትምህርት እናድርስ ብለን ገባንበት። አሁን እንዳያችሁት ሌሊት ከቀን ተሰርቶ ከሎጁ ፓራሌል ተሰርቶ ለዚህ ለኮሚኒቲው ዛሬ ክፍት ሆኗል። የወንጭ ደንዲ የቱሪዝም መንደር በዓለም ምርጡ የቱሪዝም ማዕከል ብቻ ሳይሆን ለአካባቢው ማህበረሰብ የብዙ እድሎች መግቢያ በር ሆኗል። በብራብ ሸዋ ዞን ደንዲ ወረዳ የተገነባው የሐረ ደንዲ የመጀመሪያ ደረጃ ትምህርት ቤት ለዚህ ማሳያ ተደርጎ የሚወሰድ ነው። ይሄ ባይኖር እዚህ ጋር አይመጣም። አሁን እዚህ ጋር ማታ ሎጅ ነው የሚመስለው፣ ማብራቱ ሲበራ ቀንቀን ተማሪዎች ይማራሉ፣ ማታ ማታ ደግሞ ከቱሪዝም ጋር የተገናኘ ሆስፒታሊቲን የምናስተምርበት እድል ፈጥሯል ማለት ነው። ስለዚህ ይሄ አካባቢ ከዚህ በኋላ ከግብርና ብቻ አይደለም፣ በተጨማሪም ከቱሪዝሙም ሰልጥኖ አጫጭር ስልጠናዎችን አውቆ ሆስፒታሊቲን አፕግሬድ አድርጎ የሚመጣውን ቱሪስት መቀበል የሚችልበት እድል ፈጥረናል። የበርካታ ትሩፋቶች መግቢያ በር የሆነው ፕሮጀክቱ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ገቢ አሰባሳቢነት እንዲሁም ደግሞ ክትትል እውን መሆኑ አይዘነጋም።